ሰላም፣ ጤና ይስጥልን። ክቡራን ዩቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀረብ ያለው እስከ ፍጻሜው አብራችሁን ቆዩ። እናትነትን ሸሽተው በፈቃዳቸው መካን መሆንን የሚመርጡ ሴቶች። የ28 ዓመቷ ኬንያዊት ኔሊ ናይሱላ ሲሮኒካ ልጅ መውለድ እቅዷ ሆኖ አያውቅም። ኔሊ ለዚህ ነው በማህጸኗ ልጅ እንዳይፈጠር የሚያደርገውን ሕክምና ያደረገች ያደረገችው በዚህ ሕክምና የመጣ መካንነት ፈጽሞ የሚቀለበስ አይደለም። ባለፈው ጥቅምት ወር በሕይወቷ ዘመኗ ፈጽሞ እርግዝና እንዳይፈጠር በሚያደርገው የሕክምና ሂደት ውስጥ አልፋለች። ይህ ሂደት ቱባል ሌጌሽን የሚሰኝ ሲሆን፣ የዘር እንቁላሎች ወደ ማኅፀን የሚሄዱበትን መተላለፊያ የማቋረጥ ቀዶ ሕክምና ነው። ይህ ማለት አንዲት ሴት በማኅፀኗ ውስጥ ሽል የሚፈጠርበት በር እስከ መጨረሻው መዝጋት እንደማለት ነው። አሁን ነጻነት ተሰምቶኛል የምትለውና በአንድ መስሪያ ቤት ተቀጥራ የምትሰራው ወጣት፣ የሂደቱ መጭው ጊዜ የራሴ ብቻ እንደሆነ ያረጋገጥኩበት ነው ስትል ለቢቢሲ ተናግራለች። ሕክምናው የእንቁላል መተላለፊያን በመቁረጥ ሴቶች በቋሚነት መውለድ እንዳይችሉ የሚያደርግ ሲሆን፣ አንዳንድ ጊዜ መተላለፊያን የመቋጠር ሂደት ተብሎ ይገለጻል። ከአውሮፓውያኑ 2020-2023 ባሉት 3 ዓመታት በምስራቅ አፍሪካዊቷ ሀገር በግርድፉ 16 ሺ የሚሆኑ ሴቶች የእንቁላል መተላለፊያቸው እንዲቋረጥ በማድረግ በዘላቂነት የሚያመክነውን ሕክምና እንዳደረጉ የኬንያ ጤና ሚኒስቴር መረጃ ያመለክታል። ሆኖም ግን ይህንን ሕክምና ካደረጉ ሴቶች መካከል ምን ያህሉ ቀደም ሲል ልጅ ይኖራቸው አይኑራቸው የሚገልጸው ነገር የለም። በናይሮቢ የጽንስና ማህፀን ሐኪም የሆኑት ዶክተር ኒሊ ቦሳሪ በሕክምና መካን ለመሆን የሚመጡ ሴቶች ቁጥር እየጨመረ መሆኑንም ይናገራሉ። በተለምዶ መንገድ ይህንን ሕክምና ሂደት የሚወስዱ ብዙ ልጆች ያላቸው ሴቶች ነበሩ የሚሉት ሐኪሟ አሁን ግን ይህ መቀየሩን ያስረዳሉ። አሁን ላይ ትንሽ የልጆች ቁጥር ያላቸው ሴቶች ለሕክምናው ሲመጡ እንመለከታለን ይላሉ። ከዚህ ሕክምና በኋላ ሴቶች መልሰው ልጅ መታቀፍ ቢፈልጉ የመሆን እድሉ እጅግ የጠበበ ነው። በሕክምና ሂደት መካን መሆን ወደፊት ልጅን መውለድ እንደማይፈልጉ እርግጠኛ የሆኑ ሴቶች ብቻ እንዲያልፉበት የሚመክረው ለዚያ ነው። ሐኪሞች በዚህ መልኩ የሚደረግ መካንነት አያበረታቱም፣ ምክንያቱም አንዴ ከሆነ በኋላ የመቀልበስ እድሉ በጣም ጠባብ ነው ይላሉ የጽንስና ማህጸን ሐኪሟ። ኔሊ የመጣችው በርካታ አባላት ካሉት ቤተሰብ ሲሆን፣ በኬንያ ሴት ልጆች እንዲወልዱ በከፍተኛ ሁኔታ ቢጠበቅም ይህ ጫና አላሳደረብኝም ትላለች። አባቷ ትምህርት ላይ እንድታተኩርና የንባብ ፍቅር እንዲኖራት ጥልቅ አስተዋጽኦ ማበርከታቸውን በመግለጥ ታመሰግነዋለች። እንደ ቶኒ ሞርሴን አንጀላ ዴቪስ እና ቤል ሆክስ ያሉ የአሜሪካ ፌማኒስት ጸሐፊ አይኗን እንደከፈቱላት ትናገራለች። ከልጆች ጋር ያልተያዙ የሴቶች ሕይወት ታሪክ ይመስጠኛል፣ እንዲህ አይነቱ ሕይወት ሊኖር እንደሚችል ተረድቸበታለሁ ትላለች። ይህንን በሕክምና መካን የመሆን እቅድ ለአመታት ስታወጠነጥን ብትቆይም በቂ ገንዘብና የተረጋጋ ስራ እስክታገኝ ድረስ ቆይታለች። የህክምና በግል የህክምና ተቋማት 30 ሺህ የኬንያ ሽልንግ ወይም 230 ዶላር ይጠይቅበታል። ኔሊ በዓለም ዙሪያ የሴቶች መብት እየተሸረሸረ እንደሆነ ታምናለች። ለዚህም በአውሮፓውያን 2022 በአሜሪካ ሴቶች ጽንስ ማቋረጥ ህግ መንግስታዊ መብታቸው መነሳቱን አስታውሳ ይህ ለውሳኔው አንዱ ምክንያት እንደሆነም ትናገራለች። ሴቶች የራሳቸውን ሰውነት ራሳቸው የመቆጣጠር መብታቸው ሌላም ቦታ ሊነካ ይችላል የሚለው ስጋት በህክምና ሂደቱ እንድታልፍም አድርጓታል። ውሳኔው ለቤተሰቦቿ ስትነግራቸው ብዙም አልተገረሙም። ምክንያቱም ሁልጊዜ ልጆች የሌሉበት ህይወት መምራት እንደምትፈልግ ትነግራቸው ስለነበረ ነው። ስለ ፍቅር ግንኙነት ምን ታስቢያለች ተብላ ስትጠየቅ፣ ትከሻዋን በመስበቅ ስለ እሱም እስካሁን እያሰብኩበት ነው ብላለች። ህፃናት የሌሉበት ህይወት እፈልጋለሁ የምትለው ኔሊ ብቻ አይደለችም። በልማድ ሴትነትን ከእናትነት ጋር የማገናኙ የማገናኘት እሳቤ እየተገዳደሩ ያሉ ሌሎች ሴቶችም አሉ። በማህበራዊ ሚዲያዎች ላይ ከመውለድ ይልቅ በህክምና መምከን እንደሚመርጡ በአደባባይ የሚናገሩ ሴቶችም ይታያሉ። ከእነዚህ መካከል የንድፍ ባለሙያና የፖድካስት አዘጋጅ ሞቴኒ ጌታው ትገኝበታለች። ባለፈው አመት የካቲት ወር በህክምና መካን የሆነችበት ሂደት እና ስለ ውሳኔው የሚገልጽ 30 ደቂቃ ቪዲዮ በዩቲዩብ ላይ አጋርታለች። ልጅ አልፈልግም ብዬ ለመጀመሪያ ጊዜ የገለጽኩት አስር አመቴ አካባቢ ይመስለኛል ስትል ለቢቢሲ ተናግራለች። እናቷ ያኔ ድረስ እርጉዝ ነበረች። እናም ያንን ስትመለከት የኔ መጪ ጊዜ ምን ሊመስል ይችላል የሚል ጭንቀት የወለደው ጥያቄ ተፈጠረባት። ምርጫዬን የሚያከብር አጋር ሳገኝ ዓለምን እየተጓዙ ስመለከትና ልጆች የሌሉበት ህይወት በወደፊት ህይወቴ ውስጥ እመለከታለሁ፣ ትላለች። ልክ እንደ ኔል ሁለት ሞቴንም ይህ ውሳኔ የመጣው ህይወቷን በራሷ መንገድ ለመኖር ከመወሰን ነው። የእርግዝና መቆጣጠሪያን ክብል ስትወስድ የሚፈጠርባትን ጥሩ ያልሆነ ስሜት ለማስቀረት እና ቋሚ መፍትሄ ለማግኘት ጥረት ስታደርግ ነው ይህንን የህክምና ሂደት ያገኘችው። ሕክምናውን አውቃ ሐኪም ስታናግር ያጋጠማት ግን ተቃውሞ ነበር። ሐኪሙ ልጆች ከፈጣሪ የሚሰጡ በረከቶች እንደሆኑም አስረዳት። ልጆች የሚፈልግ ሰው ቢያጋጥም ሽስ ብሎ ጠየቀኝ ትላለች። ሐኪሙ ፊት ለፊት ካለው ታካሚ ይልቅ በምናቡ ያለውን ሰው ከግምት አስገብቷል ስትልም ተናግራለች። ሙቴኔ ፍላጎቷ ተቀባይነት አላገኘም። ይህ ልቧን ሰብሮታል። ዳግም ይህንን ፍላጎቷን ለማሳካት ሌላ አስርት ዓመታት አስፈልጓታል። የማፀንና ጽንስ ሐኪሟ ቦሴሬ በኬንያ ያለው ትልቁ ችግር ታካሚዎች በራሳቸው ጤንነት ላይ የሚያሳልፉት ውሳኔ አለመቀበል ነው። ይህ ከባህላችን ጋር የተሳሰረ ነው። በሕክምና መካን መሆን እንደ ትክክለኛ ነገር አይቆጠርም ይላሉ። ሌላኛው ኬንያዊ የማፀንና ጽንስ ሐኪም ዶክተር ኪርኪ ኦማናዋ ጉዳዩ በስራ ባልደረቦች እና ከፍ ሲል በሕክምና ማህበረሰብ ውስጥ አከራካሪ እንደሆነም ይናገራል እልባት ሳይገኝለት እስካሁን ያለ ጉዳይ ነው ሲልም አክለዋል። በህክምና መካን የመሆን ውሳኔው ውድቅ የተደረገባት ሞቱኒ ተስፋ አላስቆረጣትም። ባለፈው ዓመት የቤተሰብ እቅድ አገልግሎት የሚሰጥ መንግስታዊ ያልሆነ ድርጅት ወደሚገኝ ሐኪም አምርታለች። ስለ ውሳኔው በሚገባ በሚገባ ለማብራራት እና ጥያቄዎች ለመጋፈጥም ተዘጋጅታ ብትሄድም ተቃውሞ አልገጠማትም። ሐኪሙ መልካም ሰው ነበር ብላለች። አሁን ላይ የፍቅር አጋር የሌላት ዲዛይነሯ በውሳኔዋ ደስተኛ እንደሆነችና የራሷን ህይወት ራሷ ብቻ እየተቆጣጠረች እንደሆነም እንደሚሰማ ተናግራለች። የ ሰላሳ አራት አመቷ ሴት ከአመት በፊት ስለ ህክምና ሂደቷ ከሰራችው ቪዲዮ ያገኘችው ግብረ መልስ እንዳስደሰታትም ገልጻለች። በዚህ ቪዲዮ ትልቅ የሚባለው አሉታዊ አስተያየት ባለመቀበሏ ደስተኛ መሆኗንም ትጠቅሳለች። በርካታ ሰዎች በማህበራዊ ሚዲያ እንደሚያበረታቱና ይህም በራስ መተማመኗ እንዳሳደገውም ትናገራለች።